አሰላሙ አለይኩም ወራህመቱላሂ ወበረካቱ። አንዳንድ ደላላዎች በጣም ታሳዝናላችሁ። በተለይ ደግሞ ሴቶች ደላላዎች ምን አይነት ጨካኝ ናችሁ? እቺ ልጅ አሁን ያለችው ዱባይ ሀገር ነው። ታማ የተሰቃየች በበሽታ ትኬት ወደ ከሀገር ቤት ራሱ ትኬት ተቆርጦ ካልተላከልሽ አልሸኝሽም። ቅድም ለመጣሽ መጣች አጋጣሚ በሽተኛ ሆነች ታመመች። እንዲህ ተሰቃይታ እስከምትሞት ድረስ እየተጠበቀች ቤት ውስጥ የት እንዳለች ሎኬሽናችሁን፣ ሁሉን ነገር አግኝቻለሁ። እቺ ልጅ አንድ ነገር ብትወል ማለት ነው ከተጠያቂነት እንደማትወጡ አሁን አሳወቃቸዋለሁ። እንዴት ነው ወገን ለወገን እንዲህ ተጨካክኖ ነው በተለይ ደግሞ ሴት ደላላዎች እንዴት እያደረጋችሁ ነው? እሺ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም በያላችሁበት ያላ ሰላም ዘንታ ይላችሁ። ክርስቲያን ወንድምና እህቶቼ በያላችሁበት ሰላምታ ይደረሳችሁ። የእረፍት እንጀራ እንግዲህ ለሁላችሁ የሚስጣችሁ ሳንለፋ ሳያንገላታን ወደ ሀገራችን የምንገባ መገቡ አለ ያድርጋችሁ ማለት ነውና፣ እንግዲህ እቺ ምስሉ ላይ የምትመለከቷት እህታችን ታማለች። ዱባይ ነው ያለችው ማለት ነውና በዱባይ እንግዲህ ብዙ ችግር አለ። በዱባይም ብቻ አይደለም በሳውዲም ብዙ ችግር አለ። ግን እነዚህ ድንገት ወረም ሁለት ወር ሳይሆናችሁ ምትታመማላችሁ እና ራሳችሁን እየጠበቃችሁ መስራት አለባችሁ። ደግሞ አትጨናነቁ፣ እዛ ሆነችሁ አሁን አዲስ የምትሄዱ ለእህቶቻችሁ ወይም ለወንድሞቻችሁ በቃ ንገሯቸው። እዚህ ክደው አይጨናነቁ፣ ዱባይም ሆነ ሳውዲ ከሀገር ሲወጡ አይጨናነቁ። ምክንያቱም እነዚህ ነጭ ሆኖ ሳያቸው አረቦቹ በቃ ቅውስ የምንለው ነገር አለን ምንጨናነቀው ልባችን የሚመታው ነገር አለና፣ እሱን እሱን ተጠንቀቁ በላቸው፣ ለእህቶቹም ለወንድሞቻችሁም ማለት ነውእና እንግዲህ ደላላ አሁን ላይ አስከፊ ደረጃ እያደረሰብን ያለው እንኳን ከውጭ ወጥተን ሀገራችን ላይም ተሰሚነት አላገኘንም። ምክንያቱም ከባድ ነው በአሁኑ ሰዓት ከምነግራችሁ በላይ ማለት ነውእና በተለይ እንግዲህ እንደዚህ ታማ እየተሰቃየች እያየቻት ደላላዋ እንደዚህ በተለይ ሴት ሴት ለሴት ይጨካከናል። መቼም ጨካኝ ናቸው። ወላሂ ሴት ጓደኛ አትያዙ፣ ሴት እንደዚህ አማካሪ አትያዙ የሚባለው ለዛ ነው። ሴት ናት ላከቻት። ታመመች፣ ድንገት ታመመች። የሰው ልጅ ሁልጊዜ ጤና እንሆን አይባልም። አላህም አንዳንዴ ይፈትነናል። ያን ፈተና ግን ማለፍ አለብን። ይቺ ግን ይችታችን ወደቀች። ከወደቀች በኋላ ደግሞ ደላላዋን አንሽኝ፣ መስራት አልቻልኩም እያለቻት እንደዚህ አስወጥተው በረንዳ ላይ ጣሏት ማለት ነው። ከዛ በኋላ እንግዲህ ሞት ደረጃ እየደረሰች ነው ችሄታችን፣ ልቧ ተገብዘዋል። በቃ እንደምታዩት ነው። ልቧ ላይ በጣም እየመታ ነው። ሰውነቷንም እየጣለች ነው፣ እየጨረሰች ነው። ታማለች ማለት ነው። ምግብ መጠቀም አችልም፣ እንደምታዩት ነው። እና ሴት ደላላ ከምትይዙ ሴት ጓደኛ ተምትይዙ እኔ ንገራችሁ፣ ጎዳና ላይ ብቻችሁን መንገድ ብጀምሩ ይሻላችኋል፣ ብቻችሁን ማለት ነው። አሁኑ ሰዓት ሴት ለሴት ነው የሚጎዳዳው፣ ወንድም ለወንድ እየተጎዳዳ ነው። ግን የሴት አረመኔነት እንደዚህ ይጥላል ደግሞ ድንገት ማለት ነው። እና ራሳችሁን ጠብቃችሁ ስሩ። እና ደግሞ አንዳንድ ጥያቄ ያላችሁ እነሱን ሳላበዛ ልመልስላችሁ። አንዳንዶቻችሁ እባክህ ወንድም ይርዳን እባክ እባክ እያላችሁ ትመልሱት፣ በውስጥ ታወሩኛላችሁ። እኔም በተቻልኩት መጠን እናንተን ቪዲዮ ለማውጣት እሞክራለሁኝ። ግን አብዛኛውን የማልችለው ካንስሌሽን መጠየቅ እንችላለን ወይ፣ ስድስት ወርም ሆነ አምስት ወርም አመት ከእንደዚህ ሆኖን ሁለቱ አመት አልሞላኝም ካንስሌሽን መጠየቅ እንችላለን ወይ ላላችሁ እህቶቼ ማለት ነው። አረቦቻችሁ የሚያስቸግሯችሁ ከሆነ የሚያንገላቷችሁ ከሆነ እናንተ ግዴታ ስሩ የሚላችሁ ነገር የለም። ማንም አያስገድዳችሁ፣ ማንም ካምፓኒ፣ ማንም ድርጅት እንድትሰቃዩና እንድትንገላቱ አይፈለግም። ምክንያቱም እንደዚህ የተንገላታችሁ እንድሰሩ አይደለም ግዴታችሁ አይደለም። ግን ያንን ሁለት ዓመት ኮንትራታችሁን መጨረስ ደግሞ ግዴታችሁ ነው የሚሆነው ማለት ነው። እና አብዛኞቻችሁ የምጠይቁት ደግሞ ስለ መጥፋት ፓስፖርት ንዥል ጥፋዊ ቃማይን አለያስኩም ግን ፓስፖርት አለኝ ይጀውል ጥፋዊ ብላችኋል። እና ባለፈው እንደሰማችሁት አልሸሻችሁም ዘወረነላችሁት እነዛ ነዛን አዩ። ምክንያቱም አሻራሽ አለ የትም የምታመልጫች እና ትያዣለሽ። ፓስፖርት አይደለም የቃማሽ ነው ዋናው የቃማሽ ቁጥር ምናምን በፖሊስ ለራሱ የምትትያዥ እኮ የቃማሽ ቁጥር ምናምን ነው ኮምፒውተር ላይ የሚጻፉ ያን ትሽ አሻራሽ ይወጣል። ከዛ በኋላ ህገነትሽ ይታወቃል ማለት ነው። እና እናንተ ካንስሌሽን ልንጠይቅ ግዴታችን ነው ወይ መስራት፣ እኔ የተንገላታሁ ነው መሞት ያለብኝ ወይ የደበደበችን ነው ብላችሁ ደግሞ ተሰምን ላጣችሁ እህቶቼ ማለት ነው። እናንተ እዚ ቀጥታ ይሄ ስክሪኑ ላይ የምታዩት የብሬክስ ቁጥር ነው። ቢያንስ የሆነ አደጋ ላይ ሆናችሁ እንኳን ቢያንስ የሆነ መረጃ ያዙባቸው። ትንሽ ድምጻቸውንማ ወይ ድምጻቸውን ወይ ካሜራ ላይ ቀርጻችሁ በቃ አላ አይደል ምስላችሁን ትንስ ለማውጣት ሞክሩ። ከዛ በኋላ ለብሬክስ ቁጥር ይሄ ስክሪን ላይ የምታዩት የብሬክስ ቁጥር ነው። ከዛ በኋላ እየገባችሁ ላኩለት በዋትስአፕ ቁጥሩ ማለት ነው የዋትስአፕ ቁጥሩ ነው። በዋትስአፕ አፕሊኬሽኑ የለንም እንዴት ለያዘው ምናምን ትላላችሁ። አፕሊኬሽን ከሌላችሁ አውርዱት በቃ ሁሉንም ደግሞ ጥያቄ አታቅርቡ። ከዛ በኋላ እንደዚህ ማድረግ ነው ያለባችሁ። ካንስሌሽን ምናልባት አሁን ላይ ተሰሚነት የለንም እኛ ኢትዮጵያውያን እንደምናየው በየሄድንበት ወንዶቹም ሴቶቹም ሄድን። ከዛ በኋላ ረከስን፣ በየሀገራቸው ሞላን፣ ከባዱም ቀላሉንም ስራ እንጠገረራለን። ከዛ በኋላ እንደ ርካሽ እየቆጠሩን ያሉት እነሱም ሲፈልጉ ደበድሙና፣ ሲፈልጉ ያነሱና፣ ሲፈልጉ ይጥሉናል። ከዛ በኋላ እኛ እንደ ሰው አንመስላቸውም እንደ ቃ በቃ አንፈርስም ንመስላቸው ግን እንደዛ ከምትንገላቱ ከዛ በኋላ የብሬክስ ቁጥር ይሄ ነው። ለብሬክስ ቁጥር ስቁጥር ለምክንያቱም ከኛ ተነስተ ሰሚነስ ስላለው እሱ ያወጣችኋል። ብዙ እህቶቻችን አውጥቷቸዋል። እየሰማችሁ ነው ያያችሁ። እናንተም ተስፋ ሳቆርጡ ትወጣላችሁ። ከዛ ነገር ማለት ነው። ብዙ እህቶቻችን እየጻፋችሁ ልኝ ስላለ ነው። እና እናንተም እየተደበደባችሁ ምናልባይ ብሬክስ አልሰማችሁ አላያችሁ ካለ ምናልባይ ስራ ስለሚበዛበት እናንተ ምን ታደርጋላችሁ ቀጥታ ለደላላችሁ መደወል ከዛ ሀገር ላስወጣችሁ ደላላ ወይም ካምፓኒ ቁጥር ማን ነው ድርጅት የኢትዮጵያ ላይ ጉምሩክ እዛ አይደለም እዚህ ትደውሉና ከዛ በኋላ እነዛ አረቦቹ እንዲያናግሯቸው ማስጠንቀቂያ እንዲሰጧቸው ማድረግ የኢትዮጵያ ኢሚግሬሽን ማለት ነው እና እንደዛ አድርጉ አብዛኛው አሁን ላይ መከፋፋት አለ። ቢሆንም ሁላችሁም ታግሳችሁ ባካችሁ ራሳችሁን ሳጥሉ ስሩ ማለት ነው። አመሰግናለሁ። በያላችሁበት መልካም ስራ ይሁንላችሁ። ሁላችሁም ለምታበረታቱን ሁሉ አመሰግናለሁ። ይህን ቪዲዮ ደግሞ ላይክ፣ ሼር አድርጉት፤ ምክንያቱም አይከፈልበትም ቢያንስ የአንድ ሰው ህይወት ታተርፋላችሁና ብዙ ሰው አይቶት ማለት ነውና ሁላችሁም በራሳችሁ ደርስ ይችላል። ሰው ነን ቀል ተሰባሪነን ብለን ሁላችሁም ለሰውነት ሰው ነው ደራሹ ብለን ወንድም ሴቶችም ሼር አድርጉት። አመሰግናለሁ። መልካም ጊዜ፣ መልካም ቆይታ። በቀጣይ ቪዲዮ ውስጥ እስክንገናኝ ድረስ መልካም ስራ ይሆንላችሁ።